አድማጮቻችን ይህ በመቄት ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሚዲያ ይዘት ማበልጸግ እና ስርጭት ቡድን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ዝግጅታችን ከብራና የዕደ ጥበብ ጽሑፍ ጋር በተያያዘ የተዘጋጀ ፕሮግራም ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ለዓለም ስልጣኔ አስተዋጽኦ ካበረከቱ ነገሮች አንዱ ሥነ ጽሑፍ ነው። ይህ ትውልድ በየዘመናቱ እያደገ ዛሬ ላይ ለደረሰው የሥነ ጽሑፍ ዕድገት መሠረት ጥሏል። ኢትዮጵያ በዓለም የሥነ ጽሑፍ ታሪክ ውስጥ አሻራቸውን ካሳረፉ ጥቂት ሀገራት መካከል አንዷ ናት። የራሷን ፊደል ቀርጻ በማበረከት ቀዳሚ ከሚባሉት ተርታ ትገኛለች። የግዕዝ ፊደላት እና ቁጥሮች በኢትዮጵያ ስነ ጽሑፍ እንዲያድግ ከማድረግ ባሻገር የተለያዩ እውቀቶች ተከትበው ለትውልድ እንዲተላለፉ ያደረገ ነው። የመቄት ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በወረዳው በ018 አግሪት ቀበሌ በአቡነ አሮም መንክራዊ አንድነት ገዳም የድጓ መምህር ከሆኑትና ቆዳ ፍቀው ቀለም በጥብጠው የብራና ጽሑፍ በማዘጋጀት ከሚታወቁት ከመምህር መጋቢ ስብሃቱ ብነህ አንዳርጌ ጋር ቆይታ አድርገናል። ለመምህር መጋቢ ስብሃቱ ብነህ አንዳርጌ የብራና ጽሁፍ እደ ጥበብን እንዴት እንደ ተማሩና የሚያስፈልጉ ግብአቶችን በተመለከተ ለአነሳንላቸው ጥያቄ እንዲህ በማለት ያስረዳሉ። የስብሀት መምህር ሆነ አንዳርጌ ይባላለሁ። የአቡነ አሮን የድጓ መምህር በመቄት ወረዳ በ0 18 ቀበሌ በአቡነ አሮን አንድነት ገዳም ነው ያለሁት። አሁን በወንበር ላይ ድጓ እያስተማርኩ ነው ያለሁት። በዚያ ላይ ከአባቶች ከሊቀሊቃውንቱ ከመርጌታ አለባዊ ጸጋ ከዳዊት ጀምሬ እስከ ድጓ ማጠናቀቅ ድረስ ከዚያ ተምሬያለሁ፣ ድጓን። ከዚያ በተጓዳኝ አባቴን ስጠይቃቸው፣ መጽሐፍ፣ ሌላ ልዩ ልዩ መጽሐፍ ይጽፉ ነበረ እሳቸውን በመመልከት ያስረዱኝ እያኩ ጽሁፋቸው ስለሚማርከኝ በእሳቸው ትምህርት ተነስቼ መጻፍ ጀመርኩኝ። ወረቀት እየጻፍኩ በዚያቸው ቀለምን ለማውጣት ጀመርኩ። ቀለም እሳቸው ሲያወጡ ብዙ ነገር ሲያደርጉ አየሁኝ። የእሳቸው ትምህርት ማረከኝና ከዚያን እሳቸው የሰሩትን ስራ ተከትዬ አሁን ከዚህ ደረጃ ደርሻሉ። የጽሁፍ ጉዳይ የብራና መፋቃ ይችሉ ነበር አባቴ መርጌታ ልበው ይጸጋ አሁን የብራና መፋቅ አሁን መቀጠል አለብኝ፣ ደግሞ ይህንን መጨመር አለብኝ። እሳቸው ጽሁፉን ካሳዩኝ የብራና ፋፋቁን ቀጥዬ ወደፊት ለትውልድ የሚሆነውን ነገር መሄድ አለብኝ ብዬ የቅዳሴ መምህር ከሆኑት ከመጋቢ ጥበብ አሳላፊ ደሴ አሁን አርፈዋል፣ በህይወት የሉ ከሳቸው ብራና መፋቅን ጀመርኩኝ፣ አየሁኝ። ከሳቸው ተምሬ አሁን ከዚህ ደረጃ ላይ አለሁ። የብራና ጽሁፍ ታሪካዊ ዳራን አስመልክቶ ምን እንደሚመስል ለመምህር መጋቢ ስብሃቱ ብና አንዳርጌ ላነሳንላቸው ጥያቄ እንዲህ በማለት አስረድተዋል። ይህ ብራና መፋቅ ማለት ብራና ከምን መጣ ቢባል ከኦሪት አንስቶ ከዝራስቱ ጀምሮ በምን ጽሁፍ እንዳለ በመጽሐፍ ቅዱስ ላይ ተቀምጧል። አሁንም ከፊት ይሄ ጽሁፍ የነበረው ጌታችን ኢየሱስ ክርስቶስ በጭቃ ይጽፍ ነበረ። ከዚያ ሲወርድ ሲዋረድ ይሄው በዝራሱ ትል ያልኳችሁ አለ። ከዚያን ወዲህ አባቶቻችንም በብራና ጽሁፍ ነው ይዘው ይቆዩና አሁንም በብራና ጽሁፍ የሚጻፈውን ጽሁፍ አሁን እኔ ጀምር ያለው ብራና ጽሁፍ ከምን ይመጣል ብዬ ስጠይቃቸው አባቶች ከፍየል ቆዳ ነው፣ ከፍየል ቆዳ ነው። አሁን ይሄ ብራና ከፍየል ቆዳ ነው የሚመጣው። ፍየሉን ቆዳ እንነክራለን። አምስት ቀን ወይንም ሰባት ቀን እንነክርና ከዚያም በኋላ እንጨት አለ፣ አራት ምሰሶ እንጨቶች አደርግና በዚያ በገመድ ወጥረና እንፍቃለን። ያንን ስጋውን ውልቅ አድርገን ካወጣን በኋላ እናደርቃለን። ከዚያ መጥረቢያ አለ፣ ሲደርቅ በመጥረቢያይቱ ያይቱ ፀጉሩ ይፋቃል። ፀጉሩ ተፍቆ ከዚያም በኋላ ሲያበቃ ይቀደድና፣ እንደዚህ ንጹህ ወረቀት ይሆናል እንደዚህ ንጹህ ወረቀት ይሆናል። ያንን ንጹህ ወረቀት ወደ መስመር እንቀይራለን። መስመር እናወጣለን። መስመር አውጥተን ከዚያም በኋላ ወደ ጽሁፍ ነው የምንገባው። ከ1996 ዓ ም ጀምሮ የብራና ጽሁፍ ማዘጋጀት እንደጀመሩና ከ17 በላይ የተለያዩ መጽሐፍቶችን አዘጋጅተው ለተለያዩ ቤተ ክርስቲያናትና ለተለያዩ ቤተ ክርስቲያናት በሽያጭና በስጦታ ማበርከት እንደቻሉም ተናግረዋል። ጽሁፍ ከጀመርኩኝ እኔ ከዘጠና ስድስት ዓመተ ምሕረት ጀምሬ ሆን ይህንን ስራ የጀመርኩት ከዘጠና ስድስት ወዲህ ነው። ከዘጠና ስድስት ዓመተ ምሕረት ወዲህ ስጀምር ብዙ መጻሕፍቶችን ጽፌያለሁ። አዲስ አበባ ሐመረ ነው ለምትባለው ዳዊት አንድ የአባት ጻፍልኝ ብለው በግል ጽፌ አለው። ቋድርሻ ቅዱስ ሚካኤል መቄት ወረዳ ቀበሌ 018 ላይ እንደዚሁ ድርሳነ ሚካኤል ጽፌ አለው። አቡነ አሮን ገዳም ገድለ አሮን ጽፊ አለው። እንደዚሁ ተጨማሪ መጽሐፈ ጳውሎስ ጽፌላቸዋለሁ ለአቡነ አሮን። ይሄ መገልገያ ሆኖ ይገኛል። በምዕራብ ጎንደር ለአቡነ ሰላማ ወንጌል እንደዚህ ጽፌ ሰጥቻለሁ። መጽሐፈ መነኮሳትም እንደዚህ ብዛት ያለው መጽሐፍ ጽፌአለሁ። አሁንም በጽሁፍ ላይ ነገ የሚረከብ አሁን ይሄ የምታዩት መጽሐፍ በትዕዛዝ የተሰራ ነው እና በጣም ብዙ አይነቶች መጽሐፍ ጽፌአለሁ። አሁንም ቀጣይ እንድጽፍ ነው የምፈልገው፣ ይህንን ትውልዱ ተከትሎ እንዲሄድልኝ ይህንን ጽሁፍ ወደፊት እንዲቀጥል ነው የምፈልገው። ይህን የአጻጻፍ ጥበብ አጠናክሮ ለማስቀጠል ከሚመለከታቸው አጋር አካላት በቂ ድጋፍ አለመደረጉ፣ ምቹ የመስሪያ ቦታ አለመኖርና የቆዳ እጥረት በስራቸው ላይ እንቅፋት እየፈጠረባቸው እንደሚገኝም ተናግረዋል። የገጠመኝ ችግር እስካሁን ድረስ ወደዚህ ከመጣው ወደ ብዙ ድርጅቶችም ከመጣው እየለፋው ነበር ብዙ። አሁንም ቢሆን ወደ ማኅበረ ቅዱሳን አመልክቻለሁ፣ ገና እዚህ ቀደም መፍትሄ አላገኘሁም ግን ወደፊት ተስፋ አደርጋለሁ። አይዞህ በርታ የሚለው ሀሳብ ተሰጥቻለሁ። ከወደ ቤተ ክህነትም ቢሆን እስካሁን ድረስ መጽሐፉ ይታወቃል እየጻፍኩኝ መሆኔ ይታወቃል ግን የመደገፉ ነገር ሲጠፋ እኔ አይምሮ እየተነካ ድክመቱ እየቀነሰ ህዷል አሁን ትልቁ ነገር ያለሁት በረሃ ነው ቆላ ነው ምንም ውጣ ውረዱ በጣም ከባድ ስለሆነ መስሪያ ቦታ የለኝ መስሪያ ቦታ የለኝም አግሪት ትናንት ባህል ቱሪዝም ፈቅደው በመዘጋጃ ትንሽ የሆነች ቦታ ባትመችም በጣም ምቹነት ነገር የላትም በጣም እሷን ሰጥተውኛል ለእለቱ። አሁን ደና በቦታ ተሰጥቶኝ የሚመች ለሁሉም አካል ለሚፈልግ ሰው እንዲገኝ መልካም ቦታ ተፈቅዶልኝ በዚያ ላይ እንድሰራ ብቀጥል ነው ወደፊት የምፈልገው። አንድ ወይንም አስር ለመግዛት ስፈልግ አስር አንሸጥም እየተባለብኝ ብዙ ውጣ ውረድ አለብኝ። የቆዳ አቅርቦት በጣም ችግር አለብኝ። የአሰራር ጥበባቸውና ታሪካቸው ዘመን ተሻጋሪ የሆኑ የእደ ጥበብ ሥራዎች ላይ እየደረሰ ያለውን የመዳከም ሁኔታ አስመልክቶና ጥበቡ እንዳይጠፋ ለማድረግ የወረዳው ባህልና ቱሪዝም ጽፈት ቤት ኃላፊ ወይዘሮ ትዕግስት ወንዴ ላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተዋል። ስሜ ትዕግስት ወንዴ ይባላል። የመቄት ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ ነኝ። አሁን ላይ ከጊዜ ጊዜ ከጊዜ ወደ ጊዜ እየቀነሰ ወይም በመጥፋት ላይ የሚገኙ ጥንታዊ የብራና ጽሁፍ የሚጽፉ አባቶችን ወይም ደግሞ የዚህ አይነት የአርት ተሰጥኦ ያላቸውን አባቶች በማፈላለግና ከሚመለከተው አካል ለምሳሌ ከወረዳው ቤተ ክህነት፣ ከወረዳው አስተዳደር ምክር ቤት እና እንዲሁም ከወረዳው ባህልና ቱሪዝም ጽህፈ ቤት በኩል እውቅና የእውቅና ደብዳቤ እንዲሰጣቸው ካደረገ በኋላ ወደ ቀበሌ ወይም ወደሚኖሩበት አካባቢ በታዳጊ ከተማ መሪ መዘጋጃ ስር በምትተዳደረው ከዜሮ አስራ ስምንት ቀበሌ አስተዳደር ጽህፈ ቤት የውቅና እነዚህን የውቅና ደብዳቤዎች ከመሰጠታቸው ጋር ተያይዞ የመስሪያ ቦታ እንዲሰጣቸው ከሚመለከተው አካል ጋር በመነጋገር የመስሪያ ቦታ ተሰጥቷቸው ይህንን አርት እንዲያስተዋውቁ ካደረግናቸው አባቶች መካከል እንግዲህ መምህር መምህር መጋቢ ስብሀት ውብነህ አንዳርጌ የሚባሉ አባት በታላቁ ገዳም አቡነ አሮን መንክራዊ ጣራው ክፍት ሆኖ ዝናብ በማያስገባው ገዳም ውስጥ ሀብለው የአብነት ትምህርታቸውን ጀምረው ፊደል ከቆጠሩ በኋላ በዛው ገዳም ውስጥ ትምህርታቸውን ከተማሩ በኋላ ወደዚህ የብራና ጽሁፍ ወይም እንግዲህ ከጊዜ ወደ ጊዜ እየጠፋ በመጥፋት ላይ የሚገኘውን ጥበብ ከማሳደግ አኳያ ከፍተኛ አስተዋጽኦ ወይም ጉልህ ሚና ይህርት እንዳይጠፋ ጉልህ ሚና ይኑረዋል ብላል ስላሰብን ፈልገን በማምጣት እንዲሁም ህጋዊ እውቅና ተሰጥቷቸው እየሰሩ የሚገኙበት ሁኔታ ነው ያለውና አሁንም ከዚህ ጋር ተያይዞ ተተኪ ሳያፈሩ ያጣናቸው አባቶች አሉና፣ ያንን ያ እንግዲህ አሁን ላይ ያሉት አባቶችም ተተኪ ሳያፈሩ ወይም ደግሞ ጥበብ ይህን አርት ለሌላ ትውልድ ሳያስተላለፉ እንዳያልፉ በማለት እንግዲህ አምጥተን ይህ ህጋዊ እውቅና ተሰጥቷቸው ህጋዊ የሆነው ባነር አሰርተው ኮንቴነር ተሰጥቷቸው የመስሪያና የመሸጫ ቦታ ተሰርቷቸው እየሰሩ ያሉበት ሁኔታ እንደመኖሩ መጠን አሁንም ቢሆን እንደኛ እንደወረዳው ወረዳው ባህል ቱሪዝም መስራት አለ ያለበትን ነገር መስራት ስላለበት ቀለም በጥብጠው ቆዳ ፍቀው ያንን ቆዳ እየቆረጡ የሚሰሩበት ሁኔታ ስላለ ታሪካዊነቱን ወይም ደግሞ ከፊት የመጣውን ባህሉን ሳይለቅ እየጻፉ ያለበት ሁኔታ ስላለ እንግዲህ እንደኛ እንደ ባህል ቱሪዝም ተቋም ዋነኛ ስራችን ከግባችን ተካቶ የእቅዳችን አካል ሆኖ የምንሰራው ስራ አለ፤ የቋሚ ቅርስና የተንቀሳቃሽ ቅርስ ምዝገባ። በተንቀሳቃሽ ቅርስ ምዝገባ ውስጥ አንዱ የብራና ጽሁፍ ነው። ወደ አብዛኞቹ ቤተክርስቲያኖች ስንሄድ ይሄ ጥበብ እየጠፋና እየቀነሰ ከመምጣቱ ጋር ተያይዙ አብዛኞቹ የቤተክርስቲያን መጽሐፍቶች አሁን ላይ በወረቀት የተጻፉ ናቸው። ስለዚህ ያንን ከማሳደግና ይሄን ይሄ ጥበብ ይሄ የቤተክርስቲያን መገልገያ እንትኖች ከጊዜ ወደ ጊዜ የጠፋውን ይሄንን የብራና ጽሁፍ ከማሳደግ አኳያ አሁን እኒህ አባት ይሄንን ቀለም በጥብጠው ይሄንን ቆዳ ፍቀው ሲሰሩ የገበያ ትስስር ያስፈልጋል በሚል ነው። የመስሪያና የመሸጫ ቦታም ጭምር እንዲሰጣቸው ያደረግ ነው። እና ከወደፊት አኳያ እኛ እንደውም እያሰብን ያለ ነው ለተንቀሳቃሽ ቅርስ ምዝገባ፣ ክትትል፣ ጽዳትና እንክብካቤ በምንወጣበትም ሰዓት የግንዛቤ ፈጠራ እንሰራለን በሚል የቅዳችን አካል አድርገን ይዘነዋል። ምክንያቱም ከአንዱ አድባራት ከወረዳ ውስጥ ያሉ ቤተክርስቲያኖች እንዲሁም አድባራቶች ስንክሳር ታምረ ማርያም እንዲሁ የተለያዩ መጽሐፍቶችን ከሌላ ቦታ ሂደው አዘው ነው የሚያጽፉትና አሁን ላይ ግን የዚህ ጥበብ ወይም ደግሞ የዚህ አርት ተሰጦ ያለው ሰው እንደ ወረዳ ካገኘን ግን የገበያ ትስስር ከወደ ወረዳ ቤተ ክህነት በኩልም ከወደኛ ተቋምም ግንዛቤ እየፈጠረን የገበያ ትስስር እንዲኖር የምናደርግበት ሁኔታ ይፈጠራል የሚል እምነት አለን። ቦታው ድረስም ሂደን እንዳረጋገጥ ነው የሚጽፉት አባት ከተለያየ የሀገሪቱ ክፍል አሁን ላይ ትእዛዝ እየተቀበሉ እየሰሩ እንደሆነ ነው እንትን ያሉን እና የገለጹልን። እንደኛ ወረዳ ግን አብረን ከምንሰራቸው በሀገርነት አብረን ከምንሰራቸው የሃይማኖት ተቋም የገበያ ትስስር እንዲፈጠር ግንዛቤ የመፍጠሩ ስራ እንሰራለን በሚል አቅደን ይዘናል። የዚህ ጥበብ ችሎታው ያላቸው አባቶች እንዲሁም ደግሞ የዚህ ጥበቡ ኑሯቸው በጋራ ተደራጅተው የመስራት ፍላጎት ያላቸው አባቶች ወደ ተቋማችን መጥተው ተደራጅተው ይህንን አርት የማሳደግና ሌላም ተተኪዎችን የማፍራት ስራ እንዲሰራ አለምን እየሰራን ያለንበት ሁኔታ ስላለ ይሄ ጥበብ የዚህ ጥበብ አርት ወይም የዚህ አርት ፍቅሩ ወይም ጥበቡ ያላቸው ሰዎች መጥተው ተደራጅተው እንዲሰሩ ጥሪያችን እናስተላልፋለን። ያው የህዝብ ግንኙነት ስራ እንዲህ በሚዲያ በማስተዋወቅ እና ግንዛቤ መፍጠር፣ የገበያ ትስስር እንዲፈጠር እቅዳችን አካል እኛም የተለያዩ ተሰጦ ያላቸውን አባቶች በማፈላለግ ስራቸው ጎልቶ እንዲወጣና ተኪ ትውልድ እንዲያፈሩ ለማድረግ ሁሉም የበኩሉን ድርሻ ሊወጣ ይገባል እያልን መልእክታችን ነው። ቸር እንሰንብት።